ሰላም ሰላም ውድ የሰኔ ዘሚካኤል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራም፤ ውድ ተከታታዮቻችን በቀደመው ፕሮግራማችን ስለ አዳም አፈጣጠር ተመልክተን ነበር። በዛሬው ፕሮግራማችን ደግሞ የምንመለከተው ሴት ከአዳም ጎን አጥንት ስለመወሰዷ እና ሕያው ነፍስ ያላት ሆና ስለመፈጠሯ ሚስጥር እንመለከታለን። ስለ መጀመሪያው ሰው አካልና ስለ ሰው ዘር አባት የተፈጠረውን ምሳሌ ሚስጢር ከገለጽኩ በኋላ እንደርሱ ከእርሱ አካል ተከፍላ ሴት ስለሆነችው አካል ሚስጢርም መግለጽ አስፈላጊ ነው። እግዚአብሔር አምላክም አለ፣ ሰውም ብቻውን የሆን ዘንድ መልካም አይደለም፣ የሚመቸው ረዳት እንፍጠርለት አለ። እግዚአብሔርም አምላክም በአዳም ከባድ እንቅልፍን አመጣለበት፣ አንቀላፋም። ከጎኑም አንዲትና አጥንት ወስዶ ስፍራውን በስጋ ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሠራት፣ ወደ አዳምም አመጣት። አዳምም አለ ይህች አጥንት ከአጥንቴ ናት፣ ሥጋውም ከሥጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል ብሎ የኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ይናገራል። እግዚአብሔር ሰውን ከምድር አፈር አበጀው ብሎ ነበርና ሴቲቱን ግን ከአዳም የወሰዳትን አጥንት ሴት አድርጎ ሰራት አለ። ምክንያቱም ስለ ሥጋቸው አካል ነውና የአዳም ሥጋ አካል ከምድር አፈር መበጀቱ ምድራዊ መሆኑን ለመግለጽ፣ ሴቲቱ ከአዳም ጎን አጥንት ተወስዳ ሴት ሆና መሰራቷ የሥጋ ዘር ሁሉ ከሥጋና ከደማዊ ነፍስ ፈቃድ የተነሳ ከወንድ አካል እንጂ ከሴት ጾታ አካል አይደለም። ነገር ግን ወንድ ለሴት፣ ሴት ለወንድ የሆነው ተፈጥረዋል። ሁለቱም አንድ ሥጋ ሆነው ከሥጋ ፈቃድ የተነሳ በዘር ልጅን ወልደዋል እንጂ የወንድ ዘር ያለ ሴት፣ ሴትም ያለ ወንድ ዘር ልጅን አትወልድም አይወለድም። እግዚአብሔር አስቀድሞ ብዙ ተባዙ ብሎ የፈቀደውና ያዘዘው በወንዱ በኩል በተገኘው ዘር ነው። አዳምም ከባድ እንቅልፍ መንቀላፋቱ በልባዊ ሕያው ነፍሱ እንጂ በደማዊ ነፍሱና በሥጋው አላንቀላፋም። ምክንያቱም ደማዊ ነፍሱና ሥጋዊ ትንፋሽን ይተነፍሳልና። ሆኖም የሔዋን ደማዊ ነፍስና ሥጋ ከአዳም ጎን ተወሰደ እንጂ ነፍሱ አልተወሰደም። የሥጋ ዘር ሁሉ ከወንድ እንጂ ከሴት አካል አይደለም እንዳለን ሁሉ እንዲሁ የሥጋ ሕይወት የሆነው ደማዊ ነፍስና ሴል የምንለው ማለት ነው የሥጋ ዘር በሥጋና በደም ፈቃድ በተዘራባት በሴቲቱ ማሕፀን ውስጥ ላይ በእግዚአብሔር ፈቃድና በእግዚአብሔር መንፈስ ሕያዊት የሆነችውን የነፍስ አካል በስድስተኛው ቀን በእግዚአብሔር ተፈጥራ ከሥጋ ዘር ጋር ተዋሕዳ ትጸነሳለች እንጂ እንደ ሥጋ ዘርና እንደ ዝርብ ደማዊ ነፍስ ከወንዱ ሥጋ አካል አልተከፈለም፣ እንዲሁ ከሴቲቱ ሥጋና ነፍስም አልተነሳችም። እግዚአብሔር ከምድር አፈር ባበጀው ከሥጋ አካል አፍንጫ ውስጥ የሕይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ነው የተባለው። ከሕያው ነፍሱ በፊት የሥጋው አካል መልክ አስቀድሞ ተበጅቷልና። እንዲሁ እግዚአብሔር ከአዳም የወሰዳትን አጥንት ሴት አድርጎ ሠራት። ከሠራትም በኋላ እንደ አዳም በአፍንጫ የሕይወት እስትንፋስን እፍ አለባት። ሴቲቱም እንደ አዳም ሕያው ነፍስ ያላት ሆነችና ወደ አዳም አመጣት። አዳምም አለ ይህች አጥንት ከአጥንቴ ናት፣ ሥጋዋም ከሥጋዬ ናት። እርሷ ከወንድ ተገኝታለችና ሴት ትባል ብሎ ዘፍጥረት ምዕራፍ 2 ቁጥር 2 ላይ እንደሚናገረው ከጎኑ እንደተወሰደው እንደ ሥጋና አጥንት በእግዚአብሔር የተፈጠረው ሕያው ነፍሷ ከነፍሴ ተገኝታለች አላለም። ከዚህ ይልቅ ግልጽ አድርጎ የሚያስረዳው የሚስጥር ሕያው ነፍስ የሆነው ሁሉ ከወንድ ፈቃድ ከስጋና ከደማዊ ነፍስ ፈቃድ በተገኘው የስጋ ዘር በተዘራባት በሴትቱ ማሕፀን ላይ ተጸንሶና አድጎ አባቱንና እናቱን መስሎ ይወለዳል እንጂ ሕያው ነፍስ የሆነ ነፍስ ለእናት እንጂ ለአባት አይሰጥም። ምክንያቱም በእናቱ ማሕፀን ላይ በእግዚአብሔር ፈቃድ ተፈጥሯልና። አዳምም ለሚስቱ ሔዋን ብሎ ስም አወጣ የሕያዋን ሁሉ እናትናትና ዘፍጥረት ምራፍ 3 ቁጥር 22 ላይ በሕያዋን በኩል የድንግል ማርያም ምሳሌ የሆነችው ሔዋን የሕያዋን ነፍሳት እናት ስትሆን፣ አዳም ግን የደማዊ ነፍስና የሥጋ አባት እንጂ የሕያዋን አባት አይደለም። ዝርው ደማዊ ነፍስ ያለው የሥጋ አካል ዘር ከአዳም እንደተገኘ እንዲሁ ሕያው ነፍስ ሁሉ ከሔዋን ተገኝቷል። የሥጋ ሕይወት የሆነውን ደማዊ ነፍስ ማለት ያልተበላሸውን ደም ከአንዱ አካል ቀርቶ ወደ ሌላው ሰው ሥጋ አካል ውስጥ ቢያስገቡት በደሙ ላይ ያሉት ሌሎች ከነሱም ደማዊ ነፍስ ጋር ተቀላቅለው ይወረዱታል። እንዲሁ የአንዱን አካል ሥጋ በርተው ወይም ደግሞ ቀደው አውጥቶ በተበላሸው ፈንታ ወይም ደግሞ ከአገልግሎት ውጭ ከሆነው ከሌላው ሰው ሥጋ አካል ቢያያይዙት የአንድ ሥጋ አካል ይሆናል። ነገር ግን ካንዱ ሰው ስጋ አካል የተቀዳ ደማዊ ነፍስ ወይም ደግሞ ተቆርጦ በሌላ ሰው ስጋ አካል ላይ የተሰፈየ ስጋ ብልት ዝሩ ደማዊ ነፍስ ለተሰጠው ወይም ደግሞ ስጋ ለተሞላለት ሰው ልባዊ ነፍስ አይሆንም። ልባዊ ነፍስ አይሆንም ግን ስጋዊ ክፍል ይሆናል። የስጋ ክፍል ይሆናል እንጂ የልባዊ የነፍስ ክፍል አይሆንም። ያው ያዋናን ነፍስ ከአንዱ ሰው አካል ወደ ሌላው ሰው ስጋ አካል እንደ ደማዊ ነፍስ ማሸጋገርና ማቀላቀል አይቻልም። ደማዊ ነፍስን ማቀላቀል ይቻላል፣ ግን ልባዊ ነፍስን ግን ማቀላቀል አይቻልም። እንደዚሁም ከአዳም የስጋ ሕይወት የሆነ ደማዊ ነፍስና የስጋ ዘር ወደ ሴቲቱ ማኅፀን በስጋ ግብር ተሻገረ እንጂ ከአዳም ሕያው ነፍስ ላይ ልባዊ ነፍስ ተከፍሎ ወደ ሔዋን ማኅፀን ላይ አላደረም። እንዲሁ ከሔዋን ነፍስ አልተከፈለም። ከስጋ አካል የተከፈለና የተወራረሰ የስጋ ዘር የሆነው ደማዊ ነፍስ ብቻ ነው። በእግዚአብሔር ፈቃድ ተፈጥሮ በእግዚአብሔር መንፈስ ተፈጠረ፣ ፍጥሩ ፍጡር ሰው ሆነ የሚባል ሕያው ለሆነው ለልባዊ ነፍስ አካል እንጂ ለደማዊ ነፍስ አይደለም። ደማዊ ነፍስ ብትል ዝርው ፈሳሽ ሲሆን፣ ልባዊ ነፍስ ግን ሕያው የሆነ አካል አለው። አካልነቱም በእግዚአብሔር መልክ የሚኖር ዘላለማዊ ነው። በአንድ ሰው ውስጥ ስዕል ፊታተ እልፍ የሆኑ ሌሎችን የያዘው ደማዊ ነፍስን ዝርው ስንል እንደ ነፋስ ብትን ስንል እንዳፈር ትቢያ ትቢያ ብትን ስንል እንደ አፈር ትቢያ ፈሳሽ ስንል እንደ ውሃ ታይቶ ጣፊ ስንል እንደ እሳት ነው። አካል በምንልበት ጊዜ አንዱ አካል ከሌላው አካል ልዩ ቢሆንም፣ የሥጋ ብልቶች ተገጣጥመው ሁሉም በአንድ ህሊና በአንድ አይምሮ የሚታዘዝ ሁሉ አንድ አካል ይባላል። የሥጋ አካል ግዙፍ ነው። የነፍስ አካል ረቂቅ ነው። የመንፈስ ደግሞ ህቡ ነው። ድብቅ ነው። ወደ ተከታታዮቻችን ስለ ሔዋን አፈጣጠር እዚህን ያህል የስለ ሔዋን አፈጣጠር የዚህን ያህል ተመልክተናል። በቀጣይ ደግሞ ቀጣዩን ክፍል የሰኒ ዘሚካኤሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።